ት ሚ ርፍ የባሳለው አገርህን አትልቀቃ ለ የባሳለው እህቶቻችን ዛሬ ላይ በሶሻል ሚዲያ ማስታወቂያ እየተሰራባቸው ረኪስ ተንዚላት ተንዚላት እየተባለባቸው ይገኛሉ። ከኢትዮጵያ ሲመጡ እራሳቸውን ብራቸውን አሳልፈው ሰጥተው ነው። እንደዚህም አይነት ውርዴት አለው። አሚናችሁን ፈትሽዋት ነው የምትለው። ቼ አሰላሙ አለይኩም ወረሕመቱላህ ወበረካቱ። ሁላችሁንም ሰላም፣ እንዴት ናችሁ? እኔ አንድ ነገር ልበላችሁ ዛሬ አረብ ቤት የምትሰሩ እህቶች ልትጠነቀቁትና ልታውቁት የሚገባ አረቦች የሚሰጧችሁ ኮተት ለእናንተ አይጠቅማችሁም። ይች አረብ አረብ አይደለች። በነገራችሁ ላይ መስሪ ሱዳኔ ር ብቻ የሆነ ዜጋ ነች። አረቦች አደለችም። ሁልጊዜ አሚላ አሚላ አሚላ ከዳማ ከዳማ እያለች ነው የምታወራው እና ቤት ውስጥ ምንም አይነት እቃ ቢሰጧችሁ ተቀብላችሁ አታስቀምጡ። ሁለተኛ እራሳ እኛ አበሻዎች በጣም ጠንካራ ነን ለስራ አንደኛ ጀግና ነን፣ ግን እድላቸው ነው ሆኖ አንመሰገንም። አዲስ የተከፈተ የስራ ማስታወቂያ ከኢትዮጵያ ወደ አረብ አገር። ዛሬ አንዲት አረብ ሰላሳ ሰራተኛ ማስገባት ትችላለች። ሰላሳ ሰራተኛ ባስገባይ ቁጥር ስራ ቢዝነስ ከፍተዋለን። ለዚህም አረቦች ዛሬ ላይ ተንዚላት ተንዚላት ተንዚላት እያሉ መጥተዋል። በጣም ርካሽ፣ በጣም ቅናሽ ማለት በሰው ጉልበት ተመልከቱ። እንግዲህ የኛ የመርከሳችን እልክ ማለት ረክሰናለን ከማለትም በላይ ማለት ነው። እኛ በቃ አንድ ኤጀንሲ ያለው ሰው፣ አንድ ኢትዮጵያ ዜግነት ያለው ሰው፣ አንድ መንግስት ያለው ሰው በዚህ ልክ ታቃላችሁ ወርደን እኔ እኮ እስከ ዛሬ ድረስ ልብስ ነበረ፣ እንደዚህ የሆነ ነገር ነበረ ተንዚላት የሚባለው። ዛሬ ግን ከኢትዮጵያ አንድ ከፊል እስከ ሰላሳ ሰራተኛ ማንጣት ይችላል። አረብ ሀገር ላይ የሚኖር ሀበሻ የሚሆን አረብ የሚሆን ማንቻውም የስራ ወረቀት ያለው የስራ የንግድ ፈቃድ ያለው ሰላሳ ሰራተኛ ማስገባት ይችላል። ሰላሳ ሰራተኛ ባስገባ ቁጥር እነዛን ሰራተኞች በየቤቱ እየሸጠ ለራሱ ተጠቃሚ መሆን ይችላል ለዚህም ታዲያ ምን ሆነናለን እኛ ረክሰናለን ከመርከስም በላይ የመርከስ አላቅም ሀቂቃ በጣም የረከስ ነው በባህር በሳውዲ አረቢያ እንደዚሁም በሊቢያ እየመጡ የሚሰቃዩ እህቶቻችንን አሉ እነዛን እህቶቻችንን እንዴት እናትርፋቸው? እንዴትስ ከምንስ እንመልሳቸው? ያሉበት ሁኔታ አሁን ላይ እንዴት ነው? በሊቢያ ይመጣሉ። በሊቢያ ከመጡ በኋላ ህይወታቸውን አደጋ ላይ ያስቀምጣሉ። እና ይህች ህሳችን በሊቢያ መንገድ ዳ እንደምታውቁት መንገድ ላይ ልመና አቁማለች። ባካችሁ ህይወቴን አትርፉኝ ራባ፣ ባካችሁ ያለሁበት ቦታ ላይ አውጡን ችግሬን እያለች ትላለች። እና እኔ ምለው ወደ ስደት ከመሄዳችሁ በፊት ወደ ስደት ከመውጣታችሁ በፊት ቤተሰቦቻችሁን ታቋቸዋላችሁ እና አባቶቻችሁን ታቃላችሁ ያሉበትን ያሳለፉትን መከራችሁን ስቃያችሁን ታቃላችሁ የቤተሰቦቻችሁን ችግር እያወቃችሁ፣ ቤተሰቦቻችሁ ያሉበትን ችግር እያወቃችሁ በባህር መሄድ፣ ወደ ሳውድ አረቢያ መሄድ፣ ወደ ዱባይ መግባት፣ በህግ ወጥ ደላላ ምናምን ኦር ብዙ ነገር ይደረጋልና። አረባ አገር ለመሄድ ስትፈልጉ ህጋዊ ደላላ ፈልጋችሁ፣ ህጋዊ ኤጀንሲ ፈልጋችሁ፣ በባህር ለመሄድ ስትፈልጉ ሞትንና መውደቅን አስባችሁ፣ በሊቢያ ለመሄድ ስትፈልጉ ደግሞ እንደዚሁ አይነት ችግር እንዳለባችሁ ማወቅ አለባችሁ። ወደ ሊቢያ እየሄዳችሁ ዛሬ ሲቸግራችሁ ወይም ደግሞ እኔ እኔ በባህር ስትሄዱ አትነግሩም። ለእህቶች እኔ ወንድሜ ሁለት ሶስት ጊዜ ሲሄድ በባህር ለእኔ አልነገረኝም። በሊቢያ ስትሄዱ ለሰው አትናገሩም፣ ለቤተሰብ አትናገሩም፣ ለጓደኛ አትናገሩም። ዝም ብላችሁ ወጣችሁ ነው የምትሄዱት። ግን ችግር ከደረሰባችሁ መከራ ከደረሰባችሁ በኋላ ለምንድን ነው ወደ ሶሻል ሚዲያም ሆነ ወደ ህዝብ መታችሁ ያለባችሁ ችግር ይሄ ነው የምትሉት? ቅድሚያ ስትነሱ አባትሽ ደሃ ነው፣ እናትሽ ደሃ ናት። ምንም ነገር የሌላት ሴት ናት። መምጣትሽ አስፈላጊ አይደለም። ስለዚህ ወደ አረብ ሀገር ላይ የምትመጡ እህቶቼ በጣም ልትጠናቀቁትና ልታውቁት የሚገባ ካላችሁበት ችግር ላይ ችግር ላለመጨመር ራሳችሁን መጠበቅ ራሳችሁን ያላችሁበት ችግር ላይ ለመቅረፍ መሞከር አለባችሁ። ይህን ቪዲዮ ላይክ፣ ሸር አድርጉልኝ ሰብስክራይብ እያደረጋችሁ ወይም አበረታቱኝ። ቪዲዮ ለቃለሁ እይታ ዜሮ ነው። ቪዲዮ ለቃለሁ እይታ ወረደ። እባካችሁ እባካችሁ ቻናሌ ላይክ እያደረጋችሁ ሼር እያረጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ በተማን እየነካችሁ ዛሬ አንድ ነገር ላላችሁ የምፈልገው ወደ ሳውዲ አረቢያ ና ወደ ዱባይ የምትሄዱ፣ ወደ ሊቢያ የምትሄዱ፣ ሌላ ሀገር እንደርሳል ብላችሁ ር ጥሩ ሀገር እንደርሳል ብላችሁ ጥሩ ደረጃ እንደርሳል ብላችሁ ራሳችሁን ትልቅ ጉድጓድ ውስጥ ከታችሁ መውጫ የምታጡ ሰዎች አላችሁ። ይችህታችን የምትገኘው ሊቢያ ነው። ሊቢያ ሁና እርዳታ እየጠየቀች ነው። ሊቢያ ከመውጣቷ በፊት የእናትና አባቷ ቤት ባዶ መሆኑን ታውቃለች። የእናት እና አባትሽን ችግር ለመቅረብ ከፈለገሽ ህጋዊ ደላላ እና ህጋዊ ጅንስ ይፈልገሽ። ለምን እንደኔና እንደ ሌሎች እህቶች ስደት ናት መርጬ። ማለት የሰው ልጅ ማር ለመብላት ግዴታው መራራ መብላት አለበት። የሰው ልጅ ወርቅን ለመግዛት ማርን መሸጥ አለበት። ዳይመንድን ለመግዛት ደግሞ ወርቃችሁን መሸጥ አለባችሁ። እናንተ መክፈል ያለባችሁን ሳትከፍሉ ሰው እንዲከፍልላችሁ አትሆኑ። እህታችንን ወደ ሊቢያ ስትሄድ ቤተሰቦቿ ምንም ነገር የላቸውም፣ እሷ ምንም ነገር የላትም። ወንድሞቻችንን በባህር ሲሄዱ ለእኛ ይናገሩ፣ ዝም ብለው ቀጥ ብለው ይሄዳሉ። ደላላ ጋ ያወራሉ፣ ደላላ ጋ ይነጋገራሉ፣ በባህር ቀጥ ብለው ይሄዳሉ። ከዛ ችግሩ ከመጣባቸው በኋላ እህቴ ትቸገራለች፣ ወንድሜ ይቸገራል፣ እናቴ ትቸግራለች፣ ሚስቴ ትቸግራለች። የለም ብቻ ከቦሌም ከቦላሌም ብላችሁ አንጠፋችሁ፣ ክፈሉት ነው ገባችሁ? ከየትም ከየትም። አንቺ ደግሞ ለማትረፍ ወንድምሽን ስትፈልጊ፣ ባልሽን፣ እህትሽን፣ ምናምን ቤተሰብሽ ለማትረፍ ስትፈልጊ ቅልቀደሪያው ገብተሽ ታመጫቸዋለች። እዛ መጥተው ደግሞ እኮ በተቀየሩ አይቀየሩ። እና ወደ ሊቢያ የምትሄዱት ሴቶች ሴቱ ናችሁ። ጭራሽ ሴት ላይ በበረሃ መሞት በጣም ከባድ ነው። ሴት ላይ ሆናችሁ እናትና አባቶች ባሉ ቤት መሆናቸውን እያወቅሽ ሊቢያ ለመሄድ አይደለም ቀርቶ እራሳችሁን እዛ ሀላችሁበት ዘበራሱ መንቀሳቀስ አያስፈልግ መስራት ከቻላችሁ ለምን ዛሬ በህጋዊ ደላላ መንጣት ሳይችሉ ሌባ ዴላላዎችን እያበረታቱ በሌባ ደላላ እየመጡ ሲመጡ አይናገሩም። በማን እንደመጡ እንዴት እንደመጡ አይናገሩም። ሶሻል ሚዲያ ላይ ቸግሯቸውና ወርቀው ተርቦ ህዝብ ላይ እባካቸው ሲሉ እናያል። ታዲያ ቀን በቀን እንደዛ አይነት መከራ መሸከም ለእኛ ምንድን ነው እና ራሳችሁን መጠበቅ እንዴት አትችሉም? ራሳችሁን ኦረዲ ያላችሁበትን ችግር ለምን መቅረፍ አትችሉም? ችግር ስትገቡ ነው እንዴ ለሰው ላይ መታችሁ ችግራችሁ ነው የምትናገሩት? መከራ ሲደርስባችሁ ነው እንዴ ሰው ላይ መታችሁ መከራ ላይ ላይ ነው፣ ችግር ላይ ነው፣ ብሶት ላይ ነው። ይህን ነገር አልቦ ከኢትዮጵያ ከመውጣታችሁ በፊት ቤተሰቦቻችሁ ምንም ነገር ሀብት የላችሁም የሚሸጥ የሚለወጥ። ለምን በባርዲሽ አንቺ ለቤተሰቦችሽ ማሳለፍ ነው የምፈልጊው፣ ለቤተሰቦች ሰላም ነው የምፈልጊው። ቤተሰቦችሽ እንዲጨነቁብሽ አትፈልጊም ለምን በባህር ከመሄድሽ በፊት ለምን አንቺ ስደት ከመሄድሽ በፊት ያልንበትን ለመቅረብ ስለሆነ አላማሽ። ቤተሰቦች ጭንቀቱ ብቻ ከባድ ነውና፣ ጭንቀት በሌለው መንገድ ለምን ለመምጣት ሞክሩ። ሊቢያ ላይ ገብተሽ እናት እና አባትሽ ምንም ነገር የሌላቸው ናቸውና፣ ሊቢያ ላይ ስትደርሺ እናት እና አባትሽ ሀብት ያገኙ ይመስልሻል? ትደውይና አባቴ ይሄን ያህል ብር ትጠቂያለሽ፣ ኮቦሊም ኮቦላሊም ብለሃንታ አ መጨረሻ ምን ሆነ? ሶሻል ሚዲያ ላይ መጣችሁ፣ ይሄን ያህል ብር ላኩ አይደለም ህይወታችሁን ማስተካከል የምትችሉ ታስተወርቁ በፊት ነው። እኔ ከወደኩ በኋላ ማንም መቶ ነው ሊያስተካክልኝ አይችሉ። እኔ ዛሬ አንድ ሰው ባነሳ ነገ ሌላው ደግሞ መቶ ሲወድቅ፣ ሌላው ያም ሰው ችግረኛ ነው፣ ያም ሰው እርዳታ ነው ጠይቅ የሚጠይቀው ለእንደዚህ አይነት መከራ። እባካችሁ ራሳችን አታድግረው የምለው ማሮች፣ ፍቅሮች፣ ይሄን ቪዲዮ ላይክ ይቸራልሁልኝ፣ ለሁሉም ሰው ይድረስልኝ። ሁላችንም ልናዳምጠውና ልንሰማው የሚገባ ነገር ቢኖር አረብ ሀገር ላይ የምንሰራ እህቶቼ እኛን የማይለምን እና የማይጠይቀን የለም፣ ግን በሽግራችን ሰዓት ማንም አያውቅም ነው።